ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ ስምንት ሰዓት ወይ ዘጠኝ ሰዓት ስምንት ሰዓት አካባቢ ነው የሚሆነው። በዱባይ ሶስት ሰዓት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ ዘጠኝ ሰዓት ከሆነ ሁለት ሰዓት በዚህ ሀገር በኢትዮጵያ ሁለት ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለ ነው። አሁን የምናስበው ወይ ሁለት ሰዓት በ ሶስት ሰዓት ማለት በኢትዮጵያ ነው። በኢትዮጵያ አንድ ሰዓት ማለት ጠዋትማ፣ አይሆንም በጠዋት ነው። ከሰዓት እ ከሰዓት ከሰዓት ሶስት ሰዓት ማለት ስንት ሰዓት ማለት ነው? ስምንት ሰዓት ስምንት ሰዓት የመዳም በጎች ነው እንጂ የሚባለው፣ እንደነዚህ አይነት ሴቶች የመዳም ቅመም አይባሉም። እንዲህ አሁን እኛ ከእናንተ ተቆጥረን ነው የመዳም ቅመም ላላላላ ማይ ፋኪዳ እና እዚ ስሟቸው እንደ ያለ መቶ ወር ያላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ። ስም የሚሉት ነማ ዋላ ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳም ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሁድ ነው። ግን እኛ ደግሞ ሁሉም ያስፈቀደው ቅዳሜ መተን ማለት ነው። ለሁድ ነው ያስፈቀነው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። በነገራችን ላይ ጋይዝ እንደነዚህ አይነት ሴቶች አሁን በመዳም ቤት የእውነት ነው የምላችሁ እረፍት ራሱ ለመውጣት የረፍት ቀን እየጠበቁ ነው። አንድ ቀን እንኳን ወጥተው ተዝናንተው ለራሳቸው መግባት የማይችሉ እውነቴን ነው። ደህና ልብስ እንኳን መግዛት የማይችሉ ሴቶች ናቸው። እንደዚህ አይነት ሴቶች በሰው ሀገር ጉልበቴን ጨረስኩ፣ ብሬን ጨረስኩ፣ ከጉልበቴ አልሆንኩ፣ ከትዳሬ አልሆንኩ፣ ከእድሜ አልሆንኩ ምናምን እያሉ ወይ ከብሬ ያልሆንኩ እያሉ የሚያለቅሱ አብዛኛው ሴቶች እኔ ሀቅ ልንገራችሁ እንደ ኢትዮጵያ ያላችሁ ሰዎች እዚህ ጋር እየሰማችሁ ነው። አረብ ሀገርም ያላችሁ እዚህ ጋር እየሰማችሁ ነው። አብዛኛው አረብ ሀገር ላይ የሚያለቃቅሱ ሴቶች ጉልበቴ እድሜ ምኔ፣ ወይ እዚህ ሀገር መጣው ምንም የለኝም ሀገር ምናምን የሚሉ ሴቶች እውነት ቤተሰብ የሚረዱ አይደሉም። ቤተሰብ የሚረዱ ቢያንስ ቤተሰብ እረዳሁ፣ እናት አባቴን እረዳሁ፣ እህት ወንድሜን እረዳሁ ይላሉ፣ ይዝናናሉ። ቢያንስ ማለት ነው። ግን እንደነዚህ አይነት አሁን እነዚህ ሰዎች እነ እሩታ እነ አብርሽ እኔ በነሱ አይደለም። ለምን እነሱ ስራቸው ነው ዩቱብ ስራ ነው። በቃ ለምን እኔም አሁን እኔም ስገባ ኢትዮጵያ እሰራለሁኝ ዩቱብ፣ ችግር የለውም እኔም እንደዚህ እንደምታሽቀብጡልኝ ተስፋ አደርጋለሁኝ። ለማንኛውም ለማንኛውም እነሱ ስራቸው ነው። እነሱ ለመዝናናት ነው የሄዱት። እኔ ችግር የለም ከእነሱ ጋር ማለት ነው። ግን አሁን እነዚህ ሴቶች አንዷ ምናለች? ሁለት ሺ ስድስት መቶ ድርሃም የገዛሁት ወርቅ አለ። ለእነሱ ስጦታ ሰጣቸዋለሁኝ እረፍት የምንወጣበትን ቀን ተነጋግረን ግሩፕ ላይ። አንዷ ደግሞ ሊቭ ላይ ምን ስትል ሰማው ሀገራቸው ሲሄዱ የሆነ ነገር የሚሰሩበትን ብር እናሰባስብ፣ ግሩፕ ላይ እንዶ። ጤንኛ አይደላችሁም። እንዶ ስጡ፣ ችግር የለውም ግን፣ ስንት የተቸገራለ፣ ስንት የተራባለ፣ ስንት አሁን እናንተ እንደዚህ አይነት ሴቶች ማለት ነው የእውነት ቤተሰቦቻቸው እረቶ አይደለም። ብራቸው በምንድን ነው የሚያጠፉት? ለወንድ መስጠት፣ በማይሆን ቦታ ብራቸውን የሚያጠፉ ለወንድ ብራቸውን የሚገብሩ በቃ አለ አይደለ? እንዴት ብዬ ልንገራችሁ? ቤተሰብን የሚረዳ እህት ወንድሙን እናት አባቱን ቤተሰቡን የሚረዳ ሰው ወላሂ እዚህ ሀገር ምንም ያህል ዓመት እንኳን ቁጭ ቢል የለኝም አይልም። ቁጭት ውስጥ አይገባም። በቃ ለቤተሰብ ያደረገውን ነገር እርካታ፣ ደስታ ይሰጧል። ግን እየመጡ እንደዚህ ነው፣ በዚህ ወጣ በዚህ ገባ የሚሉት። አንደኛ በኦንላይን የሚጀናጀኑ፣ ብራቸው ለወንድ የሚሰጡ፣ ሌላው ደግሞ በአሉ ባልታ ቦታዎችን የሚገኙ ስራ በመፍታት ልክ እንደነዚህ አይነት ሴቶች ደግሞ ለዛም ለዚህም ለማሽቃበጥ እያሉ ብራቸውን በማይሆን ቦታ ላይ የሚጥሉ ለራሳቸው ጊዜም የላቸውም፣ ብራቸውም ከነሱ ጋር የለም ሀገራቸው ማይገቡ በቃ እንደዚህ ናቸው። ህይወታቸው እንደዚህ ነው። እና አሁን እነዚህ ሴቶች ኔ ብዙ አየሁኝ ቲክቶክ ሰሞኑ በአንድ እግሩ ነው የቀሙ የቆመው። በመዳም ቅመሞች ዱባይዎች ምን ሆናችሁ ነው? እውነት ልንገራችሁ፣ ኢትዮጵያ ስትገቡ ለታክሲ እንኳን የማይኖራችሁ አላችሁ፣ በየመዝናኛው በየማጣሙ በየልብሱ ምናምኑ። አሁን ለነዚህ አንቺ ሁለት ሺህ ስድስት ሺህ ድራሃም ወርቅ ከምትሰጪ አገሩ እኮ ይዘሽ ብትሄጂ የሆነ ነገር ብትጨምሪበት የሆነ ለስራ ይሆንሻል እኮ። አንቺ በግ እናንተ በግ። እውነት እኔ ይሄ ማለት ለሁላችሁም ያልኩኝ አይደለም። አንዳንድ በጎች አላችሁ። እኔ አትስጡ አይደለም ስጧቸው፣ ችግር የለብኝም፣ ግን የመዳም ቅመም እያላችሁ እናንተ ከኛ አንድ ስላልሆናችሁ አንድ ላይ ጠርታችሁ የመዳም ቅመም አትበሉ እንዴ። ስንት ጠንካራ የመዳም ቅመሞች አሉ። አረብ ሀገር ማለት እስር ቤት ማለት ነው። ልክ እስር ቤት ያለ ሰው ጊዜው ሲጨርስ ነው ውጭ ላይ የሚወጣው ፀሐይ የሚያየው። አረብ ሀገር ያለ ሰው ውጭም የምትሰራ ብትሆን በወር በሁለት ወር ኢጃዛ አይ ዲ ኢጃዛ ቤት ትወጣለች፣ ወደ ስራዋ ትመለሳለች። ኮንትራትም ትሆን ልክ እንደ እስር ቤት ነው በቃ። ሰው ውጭን አየር የሚያዩ አገር ውስጥ ይገባ ነው። ግን እነዚህ ደግሞ አይማሩም፣ አይማሩም በቃ። እንደዚህ አይነት ደደብ ሴቶች አሉ። ከእነሱ ተቆጥረን አሁን እኛ ይሄን። እኔ እኮ ለእናቷ አንድ ዘይት የላትም፣ አምስት ሊትር ዘይት የላትም። ይሄ እናቷ የተቀደለ ልብስ ለብሳ ነው ሀገር ቤት የምትዞረው። እንደ ጉድ እኮ ነው። ደግሞ ቅመም እኔ ያናደዳችሁ ማለት ነው፣ እኛ የመዳም ቅመሞች ስላላችሁ ነው። ስለዚህ ከኛ ጋር የመዳም ቅመም አትበሉ፣ ደማችሁ ይፍላ። እንዴ የመዳም ቅመም አላሉም? ጉድ እኮ ነው። ለማንኛውም እኔንም እንዳትረሱኝ። እኔ አሁን ሀገር ልገባ ነው፣ በቅርብ ቀን። ዩቱብ ነው፣ ስራ ልሰራ ነው። እውነቴ ነው። እኔንም የመዳም ቅመሞች እዚህ እየመጣችሁ፣ ዱባይም እመጣለሁ ለመዝናናት፣ እኔም እንዳትረሱኝ። እውነቴ ነው። እኔ ዱባይ እመጣለሁ ለአንድ ሳምንት። ስራዬ ደግሞ ሀገር ስገባ ዩቱብ ነው ተነጋግረናል፣ ነግሬያቸዋለሁ።